ብቻ እኔ ምንም ምንም ምንም አዎት አልፈልግም። ሰላማችሁ ይብዛ። ዛሬ ግነት በጣም አሳሳቢ ጉዳይ ነው እየላችሁ የመጣውት ቀልዱ ቀልድ ነው። ወደ ቁም ነገሩ እንግባና አበበ የተባለው ሰውዬ ዛሬም እንደተለመደው ልኡልን ወጥመድ ውስጥ ከቶታል። እንግዲህ አበበ በመጀመሪያ ዛሬ ደግሞ በስንት ሁለት ቀን የጠፋች አንድ ተንከሲስ መታለች። የአበበ ፍቅረኛ ወይም ያጎት ልጅ የነበረችው ሴት ከየት እንደመጣች ልኡልን የዛሬ ስንት ቀን ታስታውሷታላችሁ? እርግጠኛ ነኝ እራሷ ባዘጋጀችው ወጥመድ በጥይት ተመታ ሐኪም ቤት የገባችው ልጅ ሁላችሁም ዛሬን ልኡልን ደውላ እራሷ እራሷን ትንብላ አበበ ያለበትን አውቃለሁ ብላ ዛሬም እንደተለመደው የነ ልያ ተላላኪ ሆና ይች ልጅ። እኔ አንደኛ ነገር ለምንድነው ነው ማትታሰረው? ተመታለች ተብሎ ዝም ተብላ፣ ጭራሽ አሁንም ያ ሁሉ ነገር አሳልፋ። እኔ አንዳንዴ ሰዎች እንደው ምን አይነት ድንጋይ ጭንቅላ ቢኖራቸው ነው። ሙታ ነበር እኮ ሙታ፣ እንደገና ነው እግዚአብሔር ነፍስ የዘራላት። ግን ኑራ ራሱ ማመስገን ሲገባት አሁንም ብር ተከፍሏት ልዑልን ሌላ ችግር ውስጥ ልትከተው። እኔ አንደኛ ልዑል በጣም ሰው አማኝ ነው። እንደምታዩት ሁል ጊዜ ለሰዎች የሆነ ነገር እንደዚህ እዚህ ቦታ አለ እንዲከተባል ምንም እንትን ሳይድ ይሄዳል። ይቺ ልጅም ይሄን እንትኑን ተጠቅማ እንግዲህ ምስኪን ልዑል እውነት እዛ ቤት የአበበ ለማግኘት ልዑል ምን ያክል እንትን እንደሚል ታዩታላችሁ። ሁል ጊዜ የአበበ አግኝቼ ይህን ነገር ይሄን ስራ ማቆም አለብኝ፣ ሁሉ ነገር ያበላሸው አበበ ነው ብሎ ስለሚያስብ ተጫውቶበትም ስለጠፋበት እሱን በጣም እንደሚፈልገው ስለምታውቅም በሱ ላይ ለመጫወት ይሆን በሱ ላይ አላቅላትም ብቻ እዚህ ቦታ ነው ብላ በእንትን ደውላ ለልዑል ትነግረዋለች። ልዑል ደግሞ እንደተለመደው እንግዲህ እሷ ያለችው ቦታ ላይ መጀመሪያ ልጆቹን ነው የላከው። እዛ ቦታ ላይ ሲሄድ ግን በጣም የሚገርማችሁን ነገር ለማመን የሚከብድ ቪዲዮን እዚህ መግቢያ ላይ እኔ ብያችሁ ስለማታምኑ መግቢያ፣ ገና መጀመሪያ ቪዲዮ እንትን ላይ አርጌላችሁ ታዩታላችሁ። ምን እንደሰራች ማለት ነው ይቺ። በአሁኑ ግን ካልታሰረች እኔ ምንም ማለት አልችልም። ምክንያቱም ኢትዮጵያ ውስጥ ሕግ የለም። በራሱ ዓለም ነው ሰው የሚንቀሳቀሰው እርስ በርስ ነው። ለማን አለ ብላችሁ ለማን እንትን ችግራችሁን እንደምታዋዩ ለማን እኔ አላቅም። እውነት ፈጣሪ ብቻ ኢትዮጵያ ውስጥ ፈጣሪ ብቻ ነው ያለው እንጂ ከዛ ውጭ ችግርሽን የሚፈታልሽ ሰው በፍጹም የለም። ይሄን ደግሞ ሁላችሁም እያውያችሁ ነው። ሀገራችን ላይ ያለው ችግር እና የዚች ልጅ ችግር ራሱ ያን ሁሉ ነገር አደርሳበት እሷም ከሞት ተርፋለች ብሎ ልዑል ዝም ስላላት ሁለተኛ ድጋሚ ደግሞ ለልዑል ወጥመድ ማዘጋጀቷ የብልግና ብልግና በጣም ባለየና ስድ ናት። ስላበበ መጥፎ ነገር ስታወራ አበበ ጓደኛዬ ናት ብሎ ሲያስተዋውቅ እሷ እኳኗ በመሀል እንግዲህ ራሷ ያጎት ልጅ እንደሆነች የተናገረችው ራሷ ናት። ለማን ነው ተገርፋ ወይም እንትን ብላ አይደለም። ግን ምን አይነት ረብስ ማፍስ ቅድስ ጥናት የስጣት ገንዘብ እንደዚህ ገንዘብ ቸግሯቸው፣ አንድ እንደዚህ ገንዘብ ገንዘብ ገንዘብ የጠማቸው ህዝብ ነው እንደው ያለው። ምን አይነት ሆዳም ብትሆን ነው ከሞት ተርፋ መልሳ ደግሞ ለሰው ልጅ ሌላ ችግር የምትፈጥረው? ምን አለ ያ ጥይት እዛው በሸኛት። እኔ ለሰው ሞት አልመኝም፣ ግን ይቺ አናደደችኝ በጣም። ልውል ስንት ሰው እንደሚፈልገው ታውቃለች። ቪዲዮውን እየተከታተለች እያየች ነው እነሱ የሚለቁትን። በዚህ በደካማ ጎኑ ገብታ ገና እሱን ለማስጠቃት ያደረገችው እንትን በጣም የሚያናድደው ይቺ ልጅ ሲጀመር ዝም የምትባል ሰው አይደለችም። የባለፈው ራሱ ያ ሁሉ እንትን ያሳለፈችው በራሷም ቢያልፍም የመጣው ችግር ግን ካገገመች በኋላ መታሰር ነበረባት። ለምን ዝም እንዳላት አላቅም። ልወት ልውል ልውል ሆነ አብል ምንም ነገር እነሱንም እንትንም ሊያ እዚህ ቦታ አለች፣ አበበ እንደዚህ ነው ሲባል ያለ ምንም ምንትን እንደሚሄዱ በእርግጥ እናምናለን። ግን ይሄን ያክል ሰው ከፍቶ ይሄን ያክል በዚህ ልክ ለሰው ልጅ እንትን እንትን ላቤ በፍጹም አላስብም። የዚች ደግሞ ከፋ። በአሁኑ ግን መታሰር አለባት። በአሁኑም ያለምንም ምንትን በቃ እኔ አላቅላትም። እሷ በመቶ ሺህ በሀያ ሺህ በምናምን እያለች የሰው ሕይወት በመቶ ሺህ እና በሁለት መቶ ሺህ አይተመንም። ሕይወት ነው። የዶሮ ጫጩት አስመስላ ወይኔ፣ አስቴር በስንቱ ልቃጠል? ግን ሰው በስንቱ ይቃጠላል። በእያንዳንዱ ሰከንድ የምናያቸው አንዳንድ አዲስ የምናያቸው ነገሮች በየሰከንዱ በየእንትኑ ለማን እንደምትናገሩ ማን እንደሚሰማችሁ፣ በቃ አንዳንድ ጊዜ ቆም ብላችሁ ስታዩ የምሰሙትን የምታዩትን፣ እንደኔ ከሆናችሁ ግራ ግብት ነው የሚላችሁ። ሰው ተጨካክኗል። ሰው በጣም አረመን ይሆኗል። ምን አይነት ሰብአውነት እንደሚሰማን አላቅም። ለምንድን ነው ይህን ያክል የከፋ ነው? ለምንድን ነው ይህን ያክል በሰው ላይ እኔ ምንም ቃል የለኝም፣ ምንም በነዚህ ሰዎች ዙሪያ ማውራት ቃል የለኝም። ደሞ ይቺ ደግሞ ሳይመስልባት የሆነች ኩርንችት ነገር እዛው እንደንትን የተድቦለቦለች ከሷ ብሶ ደግሞ ለሰው ልጅ እንደዚህ ወጥመድ ማዘጋጀቷ በጣም ነው የሚያናድደው የሰው ግማሽ ማለት ነው። ይቅርታ ይቅርታ፣ የሆነ ስሜት አውቅኛለሁ። በጣም አናዳኛለች። ልጁን ችግር ውስጥ ለማስገባት እንደዚህ የሚሯሯጡ ሰዎች ረግጣቸዋለሁ። እስከ እንትን እስከ ሚል አስረግጬ ነው ምነግራችሁ። ማንም ሰው በሰው እንትን የሚረማምር ሰው መረገጥ አለበት። ደግሞ አንደኛ ነገር በዚች ልጅ በጣም እንደ እንደያያችኋት እያያችኋት ይቺ አሁን አታለለች፣ ይቺ እንደዚህ ያለች ቢባል ማን ያምናል? እኔ አንደኛ ነገር ይቅርታ አድርጉልኝ፣ ሰው አንቅም፣ ሰውን እንትን አልልም። አንዳንድ ሰዎች ደግሞ ሳትፈልጉ እንድትናገሩ መጥፎ ቃል ካፋችሁ እንዲወጣ የሚያደርጉ ሰዎች አሉ። ለእነሱ ደግሞ መፍትሄው ምንድን ነው? መርገጥ ነው። አንደኛ ነገር ለሰው መጥፎ ለሰው ልጅ እንትን የሚያስብ እንደው እግዚአብሔር ለራሳቸው ያድርግላቸው። ለሰው ሲቆፍሩ ራሳቸው ይቀበሩበት። ባለፈውም ራስዎ ነው የገባችበት። አሁንም ምን አለበት ገብታበት በሆነ በአሁኑማ፣ ብልጥ ሆነች። ቦታውን ብቻ ተናገረች። እሱ አልሄደችም። ምክንያቱም የሚፈጠረውን ታውቃለች። ሞኙን ሞኞቹን አያያዘች እሳቱን፣ እሷ ደግሞ ከኋላ አረ እንደሆነ። እኔ እኮ የልኡል ነገር ግርም ነው የሚለኝ፣ ለምን እንደሚሄድ አላውቅም። ሆቴል ውስጥ ነው የሚኖረው ሲባል ሆቴል ውስጥ ይሄዳል። ራሱ ተከራይቶ ግቢ ነው የሚኖር ሲባል ግቢ እንትን ላይ ይሄዳል። ልኡል ራሱ በጣም ችግር ውስጥ ለማስገባት መቼም ሰዎች ቀንና ለሊት ሰዓት ሰዓት ሰዓታቸው አይበቃቸውም። ለነ ልኡል ለነ አቤል ብዙ ርቀት እየሄዱ ነው። መቼም ቢሆን አይሳካላቸውም። እድሜ እድሜ እድሜ ታያላችሁ። ለእንደነዚህ አይነት ሰዎች መጨረሻቸው ምን እንደሚሆን ታያላችሁ። በአሁኑ ደግሞ እየከፉ ኦሬዲ እነ ልዑል እና አቤል የሚሰሩትን ስራ እያዩ ነው። በየጊዜው የእነሱ ሰዎች እየተለቀሙ፣ ወንጀለኞች እየበዙ በጣም ያሳዝኑኝ ነገር እነዚህ ተላላኪዎቹ ሀያ ሺ እና ሰላሳ ሺህ ተከፍሏቸው የሚመጡት ሰዎች ሀያ ሺ ሰላሳ ሺ አገኛለሁ ስትል የእድሜ ልኳን እስር ቤት ትከርማለች። አገኝ ምንድነው አተርፍ በይ፣ ምን ይላል የሚበል አባባል ይሄ ነው። በሰው ህይወት ላይ ወስነው ነው ተስማምተው መጥተው፣ ኧረ ለእኔ ለነሱ አላዝንላቸውም። አይገርምሽም? ምንድን ምንድነው? አላዝንላቸውም። መታሰር አለባቸው። ወንጀል ሲጀምር መጥፋት አለበት ኢትዮጵያ ውስጥ እርስ በርስ እየተያየን እንደዚህ የሚሸጠን ሰው ካለ ከባድ ነው። ገንዘብን የሚያስበልጥ ከሰው ህይወት ይልቅ ገንዘብ፣ እኔ እንዴት አይነት ህሊና ቢኖራችሁ አላውቅም እውነት። ሰው እንኳን ወድቆ የሆነ ቁስል ልኳን ትንሽ እጣቱን ትስትል እንኳን እንዴት ነው የሚያሰፈስፈው እውነት የእነሱ ደግሞ ከፋ ለሰው ልጅ ያልሆነ መድሀኒት እየሰጡ ሰው ማደንዘስ ፈጣሪ ጤነኛ አድርጎ ፈጥሮሽ በእነሱ እጅ ከገባሽ እንዳልሆንሽ አድርገው ጤናሽን አዛብተው እና እንዴ ለእንደዚህ አይነት ሰው ምን አይነት እንትን እንደምትጠብቁ አላውቅም እውነት ግራ ነው የሚያጋቡት ምን አይነት ጨካኝ እንደሆነ አላውቅም ፈጣሪም እውነት ይሄንን እንትናችን እያየ ይመስለኛል ቅጣታችን የበዛው በምድር ላይ ሰው በምድር ሳይመቸው በሰማይም እንደዛው ነው። በምድር ስትኖሪ ጽድቅ ሆነሽ ከሰራሽ የሰማይ ቤትሽ ደግሞ እሱ ያውቃል። የእነዚህ ደግሞ ከፋ፣ በጣም ባሰ። ስንት ወንጀለኛ ይቻለው እስካሁን ድረስ በልዑል ዘላለም ስንት ሰዎች አስተናግደናል። እስካሁን ድረስ ደግሞ የአሁኖቹ አይነ በላዎች፣ አይነ አውጣዎች እንደዚህ እያዩሽ የሚበሉሽ እና በጣም ግራ ግብት የሚያደርግ ነገር ነው። እንግዲህ እዛ ሆቴል ውስጥ አለ ተብሎ የተሄደበት እንግዲህ አበበ እሱ አምጣት፣ ልጅቷ ምንት ትስራ እዛ ሆቴል ውስጥ እንግዲህ። አሁን ደግሞ አዲስ ፍቅረኛ ትሆን አላቅላት፣ የነሱ የራሳቸው ጉዳይ ነው። ፍቅረኛም ሆነ ያጎት ልጅ ሆነ ወንጀል እስከሰራ ድረስ መታሰር ካለበት ይታሰራል። ይች ልጅ ራሱ ብዙ ነገር የምታይ ይመስለኛል። እንግዲህ እዛ ቤት ውስጥ አበበ የሚኖርበት ቤት የተባለው ሲገቡ አንዲት ሴት ነው ያገኙት። እኔ ብቻ ግራ ግብት የሚያደርግ ነገር ነው፣ ምክንያቱም አንደኛ ነገር ይቺ ያጎት ልጅ ምን አስባ ነው ለልዑል እዛ ቦታ እንዳለ ልትጠቁሞ የቻለችው። ይሄ እውነት አንዳንዴ የሚያጠራጥራችሁ ነገር ነው። አንደኛ ነገር ሊያ የሆነ እንደዚህ ወጥመድ አዘጋጅታ ተንገሪ ብላት ከሊያ ጋር እንደምሰራ ታውቃላችሁ ወይ እንደዛ ብላት ይሆን ብዬ አሰብኩኝ። ብቻ ይህ ችግራ የምታጋባ ሴት ናት። እኔ ምን አይነት እንትን እንደሆነች አላውቅም። ሰው ለሰው እንደዚህ ባለፈው ያን ሁሉ እንትን አሳልፋ አሳይታ አሁን ደግሞ እንደዚህ አይነት ነገር የምታደርገው ምን አይነት በህይወቷ ላይ ምን አይነት እንትን ባይኖራት ነው። የሆነት ሰው ልጅ አንድ ጊዜ ነው የሚማረዋ እስከ ስህተቱ የዚች ደግሞ ከፋ። እንደ የፈለገው ቢቸግርሽ የፈለገው እንትን ቢል የሰውን ህይወት እንትን እያልሽ የራስሽን ህይወት መገንባት አትችይም። ማንም ሰው ይሁን ማንም የሰው ህይወት እያጨለመ የራሱን ማብራት አይችልም። ስለዚህ እኔ የዚች ልጅ ጉዳይ ከአንዴም ሁለቴ ተናገር ያለው መታሰር አለባት። አንደኛ ነገር እውነት አታወራም። በየንትኑ የምታመጣው ነገር የሆነ ያልሆነ እየቀውጣጠረች ነው እንትን የምትለው። ስለዚህ ያልሆነ ነገር ተናግራል ሌላ ችግር ውስጥ ከምትከተው ልውልን ልጅቷ ለምን አትታሰርም የኔ ጥያቄ። አንደኛ ልኡል ጥፋት አለበት። ለምን መሰላችሁ? ሰው በደወለለት እንትን ሁል ጊዜ ባገኘው ቤት መሄድ የለበትም ብዬ ነው የማስበው። በእያንዳንዱ እንትን የሚያደርጉት ነገሮች ለሱ ጥሩ የሚያስብ ሰው የለም። ሁሉም እሱ እስከስረው እንዲወጣ ሁሉም የሚፈልጉት በቃ የራሳቸውን ወንጀል እያስፋፉ የሚፈልጉት መስራት ነው። ሰውን ማፈን፣ ሰውን ትማት ነው የሚፈልጉት። ልውል ደግሞ ይሄ ነገር አልፈቀደላቸውም። በዚህ ድክመታቸው ደግሞ የሰውን ልጅ እያሰቃዩ አዳዲሶች የማይመጡ የማናያቸው ሰዎች እኮ የሉ። የእውነት አንዳንድ ጊዜ ይገርመኛል ገርመኛል ኬት ኬት ከት ራሱ እንደሚያመጧቸው አላውቅም። እነ ልውል ራሱ ከት እንዴት አድርገው እንደሚያገኟቸው እነዚህ ሰዎች ከተገኙ በኋላ የምንድን ነው የቋጡን የእንትኑን ይቀበጣጥራሉ። ትክክለኛ እንትናቸውን እኮ እንደየ ረብዝማ የሌባ አይነ ደረቅ ምንድን ነው አሉ። አንዳንዶቹ ደግሞ ሊፋጠጡ፣ ልውልል ሊደበድቡ የሚደርሱ ናቸው። እጅ ከፍንጅ ተይዘው ጥፋታቸውን የማያምኑ ራሳቸውን የበላ አድርገው የሚያዩ ወይ ኔ እስካሁን ድረስ ስንት ሰዎች አይቻለሁ። በአሁን በሊያ እና በአበበ የሚመጡ ሰዎች ደግሞ የእውነት ቃል ራሱ የለኝም። ምን አይነት አይነ በላዎች እንደሆኑ አላውቅም። በጣም እኔ አላውቅም ብቻ፣ ከባድ ነው በየንትኑ የምናያቸው ነገሮች። አንዳንድ ጊዜ ህሊና የሚባል ነገር አለ ለሰው ልጅ ክብር። ከገንዘብ ይልቅ ሰውን ማክበር ይበልጣል። የፈለገው ቢቸግርሽ ሰርተሽ ማንም ሰዎች ድሀ ብትሆኝ ሳትበይ ሳትጠጭ አታድሪም። የፈለገው ነገር ቢመጣ ይቀራል የአማረ ቤት መኖር የፈለገችው መልበስ ልብስ ልትልልባት ይችላል እንጂ ሆዷን ሳትበላ አታድሪም። ከዚህ በላይ ምን ምን ትፈልጋለች? የሰው ህይወት እየሸጠች እሷ የአማረ መቶ ሺህ ካሽ ተከፈላትና ህይወቷን የሚቀይራት ይመስል። ሳት በለው ነው የምትደፋው። ሳት በለው ነው የምትታሰረው። አንደኛ ነገር ሊያ ሆነ አበበም ቤት ቤትና መኪና አላቸው ተብሏላ። እሱ ራሱ ለመንግስት ነው መግባት ያለበት። እነሱ ሰርቶ አይደለም ያመጡት። ኦሬዲ እያየን ነው። ሰውን እያፈኑ ሰውን እንትን እያሉ ብዙ ማስረጃዎች አሉ። አበበ ትናንት ከገጠር መጥቶ ገና በዘጠኝ ስንተኛው ወር እንደዚህ አይነት ነገር አይደለም። እዛ አዲስ አበባ አረብ ሀገር እንኳን ስንት አመሰርተሽ አታገኙም። እንደዚህ የሚኖርበት ቤት እና መኪና እና የሚመጣበት ምንጩ ራሱ እንደዚህ ሰምታችሁ ራሱ መገመት የስንት ምስኪን እንባ ያለበት እንትን ነው። ስለዚህ ትክክለኛ ገንዘቡ የሚገቡ ለባለቤቱ ነው። አበበም ሆነም ሊያም ሆነች በዚህ እንትን ላይ ግን ልዑልም የሆነ እንትን ማለት አለበት። የሆነት ልዑል አሁን እነ ልውል ትኩረታቸው ቤታቸውን መኪናቸውን እስካሁን ድረስ ሲያወሩ አልሰማችሁማ። እንዳላቸው ተነግሯቸዋል፣ ያውቃሉ። ግን ትኩረት የሚያደርጉት እነሱን አግኝተን ለማሰር ምናምን ነው እንጂ ስለ መኪናው ስለ ቤት የሚገባው ንብረቱ ለማን ነው የሚለው እስካሁን ድረስ አላወሩትም። ግን እንደኔ እንደኔ ለነሱ ይገባል ብዬ አላስብም። እንግዲህ ደግሞ እስኪ እናንተ ምን ትላላችሁ በዚህ ጉዳይ ላይ? በእርግጥ እኔ አይደለሁም ወሳኙ። ልዑል ያውቃል ሁሉንም ነገር። እንግዲህ እስከ መጨረሻው ድረስ እናያለን። መጨረሻችንን ያሳምረው። እንደዚህ እየደወሉ ስልክን ወጥመድ የሚያዘጋጁትን ሰዎች እግዚአብሔር የያዛቸው እያላችሁ ጸሎት አድርጉ ለሉላችንም ጸሎት አድርጉለት ለወንድማችን ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ ይመስላል ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ በሌላ ቪዲዮ እስከምንገና ገና ደህና ደህና ደህና ሰንብቱ የዛሬውን ቪዲዮ ይህን ይመስላል እንግዲህ ሰላምና ፍቅር ተመኘሁላችሁ ያላችሁበት ሰላማችሁ ይብዛልኝ ባይ ቪዲዮ ላይክ አድርጉ። ስትገቡ ላይክ አድርጉ፣ ስትወጡ ትረሳላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። በተረፈ በጣም ነው ማመሰግነው። ክበሩልኝ እህት ወንድሞቼ፣ ባላችሁበት ሰላማችሁ ይብዛልኝ እያልኩኝ ባይ ባይ።